ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ አንድ ክፍል አንድ ምላሽ ሰጥቻለውኝ ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል። በተለያዩ ቦታዎች ስለተሰራጩ ክፍል ሁለት እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊማንድ ገጽ 469 ላይ ነቢዩ ምን እንዳደረገ ስለ ነቢዩ ምንነት ይነግረናል። መጽሐፉ እንደዚህ ይላል። ፕሮፌት ኦፍ አላ ሜ ፒስ ቢ አፖን ሂም ላይክ ትሪ ወርልድሊ ኦብጀክትስ ፐርፊም ውመን ን ፉድ ያለ መልእክተኛ በዚህ ዓለም ሶስት ነገሮችን እንደሚወድ ይናገራል። እነኚሁም ሽቶ፣ ሴትና ምግብ ናቸው። ማለት ኦፕቴንድ ን ዲድ ኖት ኦፕቴን ዋን ሁለቱን አግኝቷል፣ አንደኛውን አላገኘም። ማለት ኦፕቴንድ ውመን እንድ ፐርፊምስ በት ዲድ ኖት ጌት ፉድ ሴትና ሽቶ አግኝቷል ምግብ ግን አላገኘም ይላል መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ ነቢዩ ሶስት ነገሮችን አጥብቆ ይወዳቸዋል ሴት ሽቶና ምግብ ሁለቱን ሲያሳካ አንደኛውን ማሳካት አልቻለም ምን ምግብ ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል ማ መጽሐፍህ በተጨማሪ ይህንኑ መረጃ ሱናን አነሳይ 399 ላይ እንደዚህ ይላል። መሴንጀር ኦፍ አላህ ሰይድ ኢን ዲስ ወርልድ ዊመን ኤንድ ፐርፊውም ዲረር ቱ ሚ። እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶ እና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነብይ ሽቶ እና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል አንድ ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ውስዳ ልክ ከድጃ ሙሐመድን በቀን አንድ ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነብይ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል። ናሬትድ አቡ ሙሳ፣ አቡ ሙሳ እንደተረከው፣ ዳደ ፕሮፌት ሴድ ነቢዩ እንደዚህ አለ። ኤቭሪ አይ ኮሚትስ አድልተሪ፣ እያንዳንዱ አይን ዝሙት ይሰራሉ አለ ወን ደ ውመን ዩዘስ ፐርፊም ሺ ፓስስ ባይ ጋዘሪንግ ን ላ ስ ን ት ሚኒንግ አን አደልትረስ ምን አለ ነቢዩ? እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተጠቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱና ነቢ ዳውድ 73 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናና ቢዳውድ 68 ላይ እንዲህ ሚል ታሪክ አለ። ደ ፕሮፌል ሌ ዳውን ን ሌዘር ማት ንደ ስዊትድ። ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ ሙሰላማ ገት አፕ

የዕቃ ውስጥ ብርጭቆ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 23 31 ኤሌታር ያገኙታላችሁ። አነስ ቢን ማሌክ ነው የተረከው። እናቱ ከነቢዩ ሽቶ እንትን ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጅን በቀን ሶስቴ ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር። ምግብ አላገኘም። ነብይህም አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነብይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም። የወንዱን ላብ ነው የሚቀቡት። እና መንሶር ጀማል ሚስትህ ያንተን ላብ ነው የምትቀባው። እንዴት ነው እሱ? ያንተን ላብ ትቀባለች። ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል። ለመንሶር ጀማል ብቻ ሳይሆን መንሶር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሶርን ላብ በብርጭቆ አድርጋ ስትቀባ ተዛ እሱን ተቀብታ ሾፕ ስትወጣ፣ ይሄ እስልምና ሱና ነው። ክፍል ሶስት ጠብቁኝ።